ነበረ ግን ሰው አክሴፕት አላደረገውም። ገባ። ጃኒ እንደዚህ ናት፣ ጃኒ እንደዚህ ናት እያለች አላደረገው አላረገው አይ አንተ እንዴት ትላለህ? እኔ እናንተ እኮ ጸብ የለንም። በውስጡም ጸብ እና ገብርኤልም አንተ ጽፈው ከእሱ ጋር ምንም ያገናኝሽ ነገር አለ። ሁልሽ የእኛ ቤት የፖለቲካ ቤት ነው። ብዙ ነገር ይባላል እና አንዳንድ አሁን የጻፍሁትን እንደዚህ አላልክም ካልኩት ማ ሪከርድ ይደረጋል። አሁን የጻፉትን አላልክም። ሌዝቢያን ጣበቅ እንደ አንድ አጣሳጭ ቆይ ኖ እ ጃኒ ተረጋጅ። ጋጦት ስተላ በጌታ ጆከር ስነ ስርዓት እባክህ። እንዴ ሪከርድ ለእንዳይደረግ አይደል እንደዚህ አልኩት። ንቃት እኮ ነው የሚመስለው እንደዚህ ማለት ወሬ። እንዴ ሪከርድ ይደረጋለሁ ሀያ ጊዜ ነው አይደል ያልኩ እዚህ ርዕሱ እንዲነሳ አልፈለግኩም። አንተ ደግሞ እንጂ እንዴ አው እንደዚህ ብሎ ተሳደበ እንዴ። አይ ቀልድ ነው እንዳንደ አንደ ቀልድ ቢሆን ታዲያ እንደዚህ ይወራል እንዴ? አላስገባም፣ አላስገባም አላስ አላስገባም ታውኩት እንዴ ፋራ አትሳበኝ ባክ አንተ ኪስ ይቅርብኝ። እንዴ ለምን ትላለ? እኔ ላለ መጥራት አይደል እንዴ አይ እውነትም አንተ ሳገጥ የነ መሰለኝ። እኔ እኮ እኔ ማለት ጠፍቶ ነው። ታዲያ አንቺ አንቺ ችግር አለብሽ። እንዴት ትላለህ? እንዴ ለምን አትፋታኝም

ኤኒ ታይም በፈለግከው ሰዓት በደውልልሃለሁ በፈለግከው ሰዓት። ደስ ይለኛል እኔ አንተም መግደል እፈልጋለሁ። እግዚአብሔር ብዙ ሰው ሞክሮ ይኸውልህ። መሪያም በፈለግከው ጃኒ ቴድ፣ ለምን ነቀልካቸው? ወይ ጉ ዛሬ ምን አይነት ነገር እየተፈጠረ ነው? እሺ ቴድ፣ አትንቀላቸው። በገብርኤል ቴድ፣ አንተም ግባሽ ማውራት ከፈለግ ፍቱት እስኪ፣ ለምን አትፈቱትም? ፍቱት ሁለታችሁም እንትን ብላችሁ እኔ የለሁበትም ከዚህ በኋላ ስትሰዳደቡ መስማት እንዳትሳደብ። እሺ በቃ ግን ቸው ይባባሉ። በቃራ ባላገር አንቺን አክብሬ ነው አንቺ ገስት ላይ መጥቼ እኔ ማንም ገስት አለአለባዛ እኔ እናሱ ቁም ነገር አ የምናወራ እኔ እናሱ ተጣላን አልተጣላን ማንም የሚያገባው ሰው የለውም። ዩዳ አስገቢው ዩዳም

በቃ ለምን እሱ እስኪ እነቀላለሁ? እኔ እስኪ እነቀላለሁ። እሱም ቤት አለኝ፣ እኔ እምቤት አለኝ። ለምን እንነቀላለን? አንቺ ከፈለግሽ እኛም ማስወጣት ትችያለሽ። ለምን አባቱ ነው ምን አባቷ ገባው በአንቺ ቤት። እኔ ደግሞ እንደ ልጁ ነው የሚለኝ በጣም ነው የሚወደኝ። እዛ ገደም መግባት ትችያለሽ። እናትት በዳት ሄድ ሴት መጀመሪያ ያጣላ እንዳታነሽ። እኔ ማንንም ሰው አልነቀልኩም። እኔ ያለአንቺ ፍቃድ ቤትሽ ላይ ማንንም ሰው አልነቀልኩም አላስገባውም። ራስሽ ፈቅደሽ ሰጠሽኝ አስገባው፣ አለቀ። እኔና ስለዚህ ምን አገባው አንቺ ቤት ላይ ቴዲ በቃ በእናትህ ያስወጣኝ፣ አልኩሽ ኦድሬተሮችሽ ግን ያስወጣሉ። በጣም በሰላም ነው አላነሳውም። አንተ አልጠነካም መልሼው፣ እሱን ስለምን ታስነቅየዋለሽ? ሊያሰድብሽ ነው፣ አንቺን ሊያሰድብሽ ነው። እሺ ቴዲ አይደለም፣ ቴዲ ያስወጣውን ያውቃለሁ። ቴዲ ከቴዲ ውጭ ሌላ በጣም ስርዓት ያላቸው እዚህ እባክሽ፣ ሰው ጋር ነው የሚያነካካሽ። እኔ ጉዳይ አይደለም ይሄድ እንዳታነሳ ከዚህ በኋላ እሺ። በእናተ ታስተያለሽ። እናቴን እንደዚህ አይነት የተነካካ ሌላ ንክኪ ያለው ሰው እኔ ምንም ንክኪ ቢኖረኝ አንቺ ቤት መጥቼ ማንንም ሰው አለቀም፣ በሞደር በብሎክም በሚዩትም አለቀም። አንቺን ያከበረ ሰው እኔን አይሰድበኝ አንቺ ቤት ላይ መልሽ። ይወዳብን ሊያጣሉሽ ነው በቃ፣ ሊያጣሉሽ ነው ጃኒ

ሰው ማስነቀል ማለት ንቄት ነው። አይ ሦስታችንም አውቃቸዋለሁ አንተንም እኔ ወኪኛ አንቺ ቤት ላይ ያለ አንቺ ፍቃድ እኔ ሞደሬተር ሰተሽኝ ሰው ካስወጣሁብሽ ጥፋተኛው እኔ ነኝ። በእናትሽ ሙሉን ታውቂዋለሽ። ፋራሽ ጋር እዛ እኔ ለራሷ እኮ ነው የኦሮምኛ ሙዚቃ ሰራሾ ሲያሳዱሽ እኔ ነበርኩም ስለ ይቆምኩልሻል፣ ድምፅ ወኩሽ። ብትጠጪ ደግሞ አንዳንድ ጊዜ በጣም ጆከርም ነበር የዛን ጊዜ። ስለዚህ ጃኒ፣ አንቺ እዚህ ውስጥ የለሽበትም፣ ፖለቲካ ሃይማኖት ውስጥ የለሽበትም። ከእኛ ቤት አንዳንድ ጊዜ ስም ከተነሳ አንዳንዴ ሬፍረንስ ይደረጋል። ሬፍረንስ ስራ ባህል ነው። መያዝ የፈለግነውን ሰው ይዘናል። በቃ ያንን ሰው ዛሬ ቀኑን ሙሉ በቃ እንትን ብለናል እና ጃኒ ከከፋሽ ቪዲዮ ሰርች እንትን እልልሻለሁ አይክፋሽ፣ እኔ ያራርልሽ ዝም ብዬሽ ነበር ባለፈው፣ እኔ ስትናገሪኝ ስትይኝ ዝም ብዬሽ ነው እንትን ብለው ያው ላስላስ ነበር። ግን መያዝ የፈለግነውን ሰው ማጥመጃ ነበርሽ። በቃ አጠምርናቸው፣ ያዝናቸው፣ አሳ ነባሪን ይዘናል እና ይቅርታ እንደ ማጥመጃ ስለጠቀምንብሽ ከከፋሽ። በቁጥጥር ስር ውሏል በቁጥጥር ዛሬ ቀኑ ሙሉ አረፋ ስደፍቅ ነበር። መርዞን አትልተነዋል ደግሞ ጉልበተኛ ይዘ መታል ቤት ላይ እንዴት ነው ነገር? እዛ እንደዛ አለና እና እናንተ ይህን የምንገናኘው አይ ፈሪ ይመስል ደግሞ ብሎክ አታርጋት፣ ሰው ብሎክ አታርጋ። እኔ ማንንም ብሎክ አርግ አላውቅም። ብዙ ሰዎች ነው የሚቦሉበት፣ ብዙ ባለቤቶች አሉ። ቤት ሰጣ ጀግናው ጋር አሳገናኝንም ዛሬ ራሱ በጣም ፈልገው ነበር። ሁለተኛው ዙር ለምን አይደገም? ቆይ ቆይ አሁን ከጆን ጋር አልጨረሱ ከጆን ጋር የጨርሱ አይጨርሷል። ጆን አይችለውም። ጆን አያገባኝም። እኔ ስለ ጆን ራሴ ወክዬ፣ ጆንም መሳሪያው ከፈለገ ነገር ቶ በቃ አሁን እዚያ እናነሳም። ስለ ጃኒ ከአሁን በኋላ መድረግ ያለበት በጌም ነው። ስድድቡ በጌም ነው። ሆን ያለ ኖ ኖ ኖ ኖ ኖ ዝም ብሎ ማንትን የለም ኦሎምፒክ እናደርገዋለን። ምክንያቱም ሞራል ይሰብራል፣ አንድ ሞራል ይሰብራል። አሁን ጃኒ ታሸንፍ እንገፋለን። ቅዳሜ በቃ እንዳትቀርሽ፣ ጌም፣ የቀጠሮ ጌም። አንበሳ ያወርድልሻል፣ በቃ አንበሳ ጌም። ቅርታ እንዳደርግለን አላረግሽልኝም። እኮ ቅዳሜ እንድትመጣ። ቅዳሜማ በቶ ታብታቢያ ስደረጋል ገስት ላይ ቁጭ ብሎ ሰዓቱ ሙሉ ታብታቢያ እየቻለውን ይሰጣል። እመጣለሁ ከአንቺ ጎን ነኝ ጃኒ እመጣለሁ። በኢትዮጵያ አራት ሰዓት ቅዳሜ። በጣም ይቅርታ፣ ከከፋሽ ልጅ ስለሆንሽ ቅር አለኝ። እንደ ማጥመጃ ተጠቅሜ ግን አሳ ነባሪ ነው ያዝኩት ጃኒ። አስፈላጊ ነበር። አይ አልገባኝም ነበር፣ አሁን ገባኝ። በቃ ችግር የለውም አስፈላጊ ነበር እንጂ። ለማንኛውም ይመች ጆከር። እኔ ነው ከላይ ነው ጋ ነው እሱ በዴዚ አስመስሎ ማስታወቂያ ሰርቷል። ከዚች ልጅ ጎን ግን መቆም አለባቸው። ቀዳሜማ በቃ መብረቃዊ ጥቃት ነው የሚሆነው። እንደንትና ነው የሚሆነው። እንደ እኛ ከጃኒ ጎን ነን፣ እኛ ከጃኒ ነን። ጃኒ ቪዲዮ እንሰራለን። በቃ እኛ ፖለቲከኛ ነን። እየሰራ ብሎ ፖለቲከኛ ይሰራል። ብሎክ ነው እንደ አደረጉ። ከጆከር ጋር እንደ ብሎክ እኮ አይደለም። የእዚህም ብሎክ ነው። አንተ ቦልቀህ በእናትህ፣ እኔ አይደለም ቦልቀህ አንተ እንደ እንዲህ ቦልቀህ። አስራ አምስት እንትኖች አሉ። ወለዬ ወለዬ አለ በየሱስም። ተው ተው፣ አታነካካት። እኛ ፖለቲከኞች ነን። እሷን አታነካካት። እን ሰሩ ፈልገው የሄዱበት መንገድ ይኸውልሽ፣ ጃኒ የሄዱበት መንገድ አልተመቼኝም። ፌር አይደለም። ለጌም ተብሎ እንደዛ አይሰራም። ስለዚህ ይቀጠቀጣሉ። ቀዳሚ መቀጥቀጥ አለባቸው። አልቀርም፣ ማንም አይቀርም። ሁለተኛ እንዳይለመዳቸው ማህበረሰብ መቀለጥ፣ ለጌም ተብሎ እንደዛ አይደረግም። አሁን ጃኒን ስፖርት የማያደርግ የዛን ቀለጣ ይያዛል። በዛኛው ሳይድ ጊፍት የሚሰጡት ሰዎች ፎቶ እያነሳል ይጸፋል። አካውንት ማዘጋት እንደምችል ታውቂያለሽ። ስለዚህ በዛኛው ሳይድ የሚሰጡ አለቀላቸው። መቶ ሀያ ሰው ጋር ሚ

ምናልባት ከገደልከኝ ያው ጥሩ ነው፣ ሞትላቸዋለሁ። እዛ ተገዳደሉ ተፈላለጉና ተገዳደሉ ቻው ጆከር። ጉድ ምን አይነት ስቃይ ነው የገባሁት ዛሬ? ቆይ ምን አይነት ነገር ውስጥ